ሰላም አሌይኩም ረህመቱላሂ ወበረካቱ። ሹዱና የተከበራችሁ ዱሳና ቤተሰቦች ቤተሰቦች እንዴ ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንግዲህ ፀሐይ ስለሆነ ብዙ ላይ ይታያችሁ ይችላል። ቤት ሺ እንግዲህ ሁለተኛ ቤት እያሰራሁ ነው ያልኳችሁ፣ ላሳያችሁ በየና ፀሐይ ላይ ስለሆንኩኝ ብዙም አይታይም። እዛ ጋር እንደምታዩት ምሳሌ የገበያ ማእከል ይላል። እንደምታዩት አሁን ሶስተኛ ፎቅ ላይ ደርሷል። ሶስተኛ ፎቅ ድረስ የእንትናው የሱቅ ነው። ከዛ በኋላ ደግሞ እየተሰራ ይሄዳል ማለት ነው። መኖሪያ ቤት የሆነው ከዛ በኋላ ነው። አሁን ላይ አልሐምዱላ ደና እየተፋጠነ ነው። እዚህም በጎኑ እንደዙሃለ ለባንክ አከራይተዋል። የእኛ ደሞ አሁን ከአንደኛ እስከ ሁለተኛ ድረስ ተከራይቷለሁም ማለት ነው። ውስጡ ግን በጣም ሰፊ ነው። ከታች ግራውንዱ እንደምታዩት እዚህ ጋር ቡና ተከፍቷል። በዛ ጋ እንደምታዩት ዳቦ ቤት አለ። ፀሐይ ላይ ስለሆነ ብዙ አይታያችሁም። ውስጥ ላይ ስገባ ስለሚታያችሁ ውስጡን ላሳያችሁ ማለት ነው። እንደምታዩት ይሄው ይሄ ሱፐር ማርኬት ምናምን ተከፍቷል። አሁን ጧት ስለሆነ ነው። ከላይ ደግሞ እንደምታዩት የሴቶች ጸጉር ቤት፣ ቡና ቤት። እኛም ላይ እዚጋ ነው የምንገኘው የሱቃችን እቃ ቤታችን ማለት ነው ላይ ደግሞ ያለው በጣም ሰፊ ነው። እንደምታወት እዚጋ ልብስ ቤት ምናምን ተከፍቷል ማለት ነው። እስኪ ውስጡ ወጥቼ ደግሞ ላሳያችሁ። ግን እንግዲህ እንትን አልተገጠመም አሳንሰር ለጊዜው፣ በደረጃ ላይ ነው የምንንቀሳቀሰው ማለት ነው። እዚጋ እንደምታወት የሚያምር ልብስ ቤት ተከፍቷል ሽፎን ምናምን። እዚጋ እንደምታወት አሁን ጧት ስለሆነ ስለተዘጋ ነው ማለት ነው። እዚጋ ደግሞ የኛ ስቅ ነው በዚህ ቆንጆ ቆንጆ ቡና ቤት ተከፍታ እንደምታዎት እንግዲወ ብትይብትይ አያልቅም። እውነቴ ለየምነገራቸው ይእንደምታወት ይሄ ይሁላቸው ጁስ ቤት ምናምን እየተከፈተ ነው። አሪፍ አሪፍ በዚህ ጋር እንደምታወቅ የሚከራይም ካለ የምታውሎ ወደዚህ ያሉት ኪራያቸውን ማነስ ያደርጋል። የላችሁ ብዙ ነገር ነው ያለው። ይህ አሁን ሁለተኛው ላይ ነው የምገኘው ማለት ነው። ላች ይህንን እንግዲህ ያሰራልኝ፣ እኔ ምንም የማውቀው ጉዳይ የለኝም። ስለዚህ እዛሁኜ ብር ብቻ ነበር መለካው በቃ ተመዘግብ ከዛ በኋላ ወረሃዊ ክፍያ ነበረ። በቃ እያንዳንዷን ትንሽ ትልቋን የህቴ ባል ነበረ ይሄንን ሙሉ ኃላፊነቱን ወስዶ እዚህ እስከሚደርስ ድረስ ያሰራልኝ ማለት ነው። ከዚህ በኋላ ደግሞ ያው እንግዲህ እንሻላህ ራሴ መጣሁኝ። እሱም ማማናውን ተወጥቶ ያስረክበኛል ማለት ነው። በቃ እዚህ እንደምታወት ልብስ ቤት፣ የህፃናቶች ልብስ ቤት ምናምን እዚጋ እንደምታወት የእኛ ሱቅ ነው። ይኸው ላችሁ ይሄ ይሄ ማለት ነው። እና አንዳንድ ጊዜ ደግሞ የሰው ልጅ ለፍቶ የልፋቱ ውጤት ስሳካለት በጣም ደስ ይላል። እኔ አልሐምዱሊላህ ረብል አለሚን ብቆይም ውጭ ላይ ብቆይም ገንዘብ ያልጠፋብኝም፣ እንደምታውት ዛሬ ቢያንስ ተረጋግቼ ኸው የስራ ቦታ አግኝቼ በቃ አሁን በእርግጥ በኪራይ ነው፣ ምክንያቱም ገና ስላልተከፋፈልን ማለት ነው ግን ነገ ተነገ ወዲያ ከሁለት አመት በኋላ እንሻአላህ እጣችን ይደርሰናል ማለት ነው። በጣም ሰፊ ነው እንደምታወት አሁን እስከዚህ ድረስ በቃ ተጠናቋል ፊኒሽንጉ ማለት ነው። ሶስተኛውም አሁን ትንሽ ነው የቀረው እንደምታወት ይኸው ብሎኬት ተደርድሮ ከላይ አልቋል ማለት ነው እና አልሐምዱሊላህ ረብልዓለሚን በአረብ አገር ሰአቴም ቢቃጠል አልሐምዱሊላህ ገንዘቤ አሉባልታ ላይ አልወደቀም እላችኋለሁ። ዶትዬ ይሄ አሁን ትንሽ ከቆየ ብታከራዩት ራሳችሁ ብትኖሩበት ሱቁን እራሳችሁ ብትሰሩበት ሱቁን ብታከራይታችሁ ሌላ ቦታ እናንተ ብትከራዩ መኖሪያ ቤቱን ራሳችሁ ባትፈልጉት ራሱ ለሰው ብታከራዩት እንዳጠቃላይ አጠቃላይ ከጥቅሙ ማነው ከጉዳቱ ጥቅሙ ነው የሚያመዝነው ማለት ነው እና አልሐምዱሊላህ ረብል አለሚን እኔ እስካሁን ድረስ ባለው በጣም ደስተኛ ነኝ። አይደለም ይህ ትባልና ዛሬ እናት አባት እህት ወንድም እንደዚህ አያደርግም ማለት ነው። እኔ አልሐምዱሊላ ረብ ልዓለሚን ከህቴ በበለጠ እሱ ነው። በቃ እሱ ፈገግታው፣ ሞራሉ በጣም እንትን ይላችኋልና አልሐምዱሊላ ረብ ልዓለሚን ቃዚ ድረስ እንግዲህ ይሄ ከተጀመረ አሁን አምስት አመት ሆነው። በአምስት አመት ውስጥ እኔ እየሰራው ብር ብቻ ነበር የምልከው ግን እዛ ሁኜ ያ ትንሽ ለምን ነው የማይሰራው ምናምን ይያልኩ ውስጤን እንትን ይፈጥርብኝ ነበር አሁን ግን እዚህ መጥቼ ሳየው እዛ እንደምናስበው አይደለም አልহামዱሊላ አሰራራቸውን በጣም ምርጥ ነው ጽድት ያለ ነው ከታችም ሽንት ቤቱ ምናምን አልቋል እዚህ ጋር አሁን ለካስተመር እንዲሁም ደግሞ ሱቅ ለያዘ ሰው ለሁሉም ሽንት ቤት ምናምን ተዘጋጅቶ አቅቷልና አልহামዱሊላ ረብ አለሚን እላቻው አለሁን እንግዲህ አላህ መጨረሻን ያሳምረው ባገሬ ላይ እንድረጋጋ ዱአ አድርጉልኝ። ይሄ አሁን ቢያንስ ሁለት አመት ይወስዳል ለማለቅ ማለት ነው። በየወሩ አሁን ላይ 20 ሺህ ብር በየ ተቋረጠብኝ በየወሩ 20 ሺህ ብር ነው የምንከፍለው አሁን ሶስት አመት እንሆናለን በየወሩ 20 ከከፈልን ማለት ነው። ድንገተኛ ክፍያ ምናምን ይኖራል ብቻ አልሐምዱሊላህ እኔ ዞሮ ዞሮ መጥቼ እዚህ ሳየው በጣም ደስተኛ ነኝ እላችኋለሁ። ይሄቴን ባል አመስግኑልኝ። እውነቴን ነው የምላችሁ። እናት አባት እንኳን እንደዚህ አያደርግም፣ አይደለም የእህት ባል ይቅርና ማለት ነው ወንድም እንደዚህ አያደርግም። ታውቃላችሁ፣ ብዙዎቻችሁ በወንድም በህት በእናት አባት በባል ብዙዎቹ የአረብ ሀገር ሴቶች በእንደዚህ አይነት የተጎዳነን እኔ ግን አልሐምዱሊላህ እስካሁን ድረስ አልহামዱሊላህ ረብል ዓለሚን ባለቤቴም ከመጣ በኋላ ሶስት አመት ሆኖ በቀር ግንኛል ኩትን አድርጎ ነው በቃ የህቴም ባል እንደነገርኳችሁ ምንም ነገር በቃ ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው አይዞ እስጠንከሪ ከማለቶች ምንም ነገር ሰብየ ማላቅም አሁን ላይ ደግሞ አልহামዱሊላህ በዚህ መልክ እንግዲህ ሰርቶ አስረክቦኛል። መጨረሻውን ደግሞ አላህ ያሳምረው ላችኋለሁኝ። የኛም እቃ እንግዲህ እዚህ እንደምታወተው ውጭ ላይ ለሳምፕል አውጥተናል። መጥረጊ ያለም ኩርስ ያለን መደገፊያ ያለው ዝም ብሎ የቆሻሻ ልብስ ማስቀመጫ ባሊ ያስቤዛ የቃ ማጠፈፍ ያኮማንደር፣ እነዚህ እነዚህ ውጭ ላይ ያስቀመጥ ናቸው ናቸው። ለሳምፕል ውስጥ ደግሞ ብዙ አለ ያው ብዙ ማለት ነው እንደምታወት፣ ፌርሙዝ አለ፣ ብርጭቆ አለ። አንተ ራሱ ትሸጣለህ ካወጣ አታወጣም እንጂ ችግሩ። ብርጭቆ፣ ቦይለር፣ ፌርሙዝ በየ አይነት ይሄ ውሀ ኮምፕሌት፣ በወርቃማው በእንትኑ ብዙ አይነት አለን። ስለዚህ ማዘዝም የምትፈልጉ ቁጥሬንም አስቀምጥላችኋለሁኝ በቁጥሬ መሰረት እዘዙኝ እላችኋለሁኝ። ቁጥሬ ደግሞ ዜሮ አምስት 81 60 51 21 ነው በዚህ ደውሉ ታገኙኛላችሁ በተረፈ በሌላ ቪዲዮ እስከምንገናኝ ባይ ባይ እዚህ ደሞ አንድ የሚረብሽ ጥቁር ሰው አለ ላይክ ሰብስክራይብ አርጓት በሏት በላችሁ አንተ ላይክም ሰብስክራይብም ይሄ ምንድነው የሚባለው